በተሽከርካሪያችን ሞተር ላይ ኃይል ለመፈጠር በተለያየ ዘዴ ቤንዚል መኪኖች ሲሆኑ አየርና ነዳጅ፣ ናፍጣ ተሽከርካሪዎች ደግሞ ሲሆኑ አየር ብቻውን ሲሊንደር ውስጥ ገብቶ ታምቆ በሚፈጠረው ፍንዳታ የእንቅስቃሴ ኃይል ይፈጠራል። እነዚህ የተሽከርካሪ አይነቶች ናቹራል አስፒሬትድ እንላቸዋለን ማለት ነው። አየር ወደ ተሽከርካሪው ሲሊንደር ውስጥ ለመግባት ፒስተን ስበት አማካኝነት ከአትሞስፌሪክ ኤር ጋር በሚፈጠረው ፕሬር ዲፈረንስ አማካኝነት ወደ ሲሊንደር ውስጥ ይገባል። አራት ሲሊንደር ከሆነ በአራቱም ፒስተኖች ስድስት ፒስተን ደግሞ ከሆነ በስድስቱም ፒስተኖች አየር ተስቦ ወደ ሲሊንደር ውስጥ ገብቶ በየተራ ፍንዳታ ይፈጠራል ማለት ነው። እነዚህ የተሽከርካሪ አይነቶች ናቹራል አስፒሬትድ እንላቸዋለን። ነገር ግን አንዳንድ ተሽከርካሪዎች ላይ ፒስተን ከሚስበው አየር ሌላ ተጨማሪ አየር ይሰጣቸዋል፣ ወይ ደግሞ ይጨመርባቸዋል። እነዚህን የተሽከርካሪ ተሽከርካሪ አይነቶች ቱርቦ ቻርጅድ ወይም ደግሞ ፎርስድ ኢንዳክሽን ኢንጂን እንላቸዋለን። ጤና ይስጥልን ክቡራን ተመልካችን ተከታዮች፣ እንደምን ሰነበታችሁ? ይህ ፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች ላይ ለአሽከርካሪዎች ለመንጃ ፍቃድ ቃር ተማሪዎችና ለአውቶሞቲቭ ተማሪዎች ግብዓት ሊሆን የሚችል የተለያዩ ፕሮግራሞችን እያቀረብኩላችሁ እገኛለሁ። በዛሬው ፕሮግራማችን ስለ ቱርቦ ቻርጀር እንነጋገራለን። አብራችሁን ቆዩ ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሐሳብ አስተያየት፣ እንዲሁም ጥያቄ ሲሩ በኮመንት ሴሽን ሴክሽን ላይ አስቀምጡልኝ። ይህ ስልጠና ለሁሉም እንዲደርስ ላይክና ሼር አድርጉ። እንግዲህ በዛሬው ፕሮግራማችን የምንነጋገረው ስለ ቱርቦ ቻርጀር ወርኪንግ ፕሪንሲፕል፣ ቱርቦ ቻርጀር ላይ ምን አይነት ክፍሎች እንዳሉና ስንት አይነት የቱርቦ ቻርጀር አይነቶች እንዳሉ እናያለን ማለት ነው። እስከመጨረሻው ድረስ ላይክ፣ ሰብስክራይብና ሼር እያደረጋችሁ አብራችሁን ቆዩ። ክቡራን ተመልካቾች እና ተከታዮቼ በመግቢያ እንዳያችሁት የዛሬው ፕሮግራማችን ስለ ቱርቦ ቻርጀር ነው። ቱርቦ ቻርጀር በተሽከርካሪያችን ላይ ሊገኝ የሚችል የሞተር ክፍል ሲሆን በተለያየ ዘዴ አየር ነዳጅ ወይም ደግሞ አየር ብቻ ታምቆ ኃይል ተፈጥሮ የሚወጣውን ጭስ በመጠቀም ወይ ደግሞ የተቃጠለ ጋዝ በመጠቀም ተጨማሪ አየር ወደ ሲንደር እንዲገባ በማድረግ ተሽከርካሪው ጉልበት እንዲኖረው የሚያደርግ የሞተራችን ወሳኝ ክፍል ነው። በተሽከርካሪዎች ላይ ቱርቦ ቻርጀር መገጠም የተጀመረው በ19ው ክፍለ ዘመን በሲድናዊው ኢንጂነር አልፍሬድ ቡቼ ሲሆን በ1905 የፈጠራ ባለቤትነትን አግኝቷል ማለት ነው። በመቀጠል ይህ ቱርቦ ቻርጀር እየተሻሻለ ቆይቶ የመጀመሪያው ቱርቦ ቻርጀድ ኢንጂን ስራ ላይ ዋለ ማለት ነው። እነዚህ ተሽከርካሪዎች ፎርስድ ኢንዳክሽን በመባል ይታወቃሉ ማለት ነው። ስለዚህ ቱርቦ ቻርጀር ያላቸው የተሽከርካሪ አይነቶች ኢንዳክሽን ሲባሉ ቱርቦ ቻርጀር ደግሞ የላቸው የተሽከርካሪ አይነቶች ናቹራል አስፒሬትድ ኢንጂን የሚባሉ ናቸው ማለት ነው። ቱርቦቻርጀር በአንዱ አቅጣጫ በአስ ወጪ አንገት ወይ ደግሞ በኤግዞስት ማኒፎልድ በኩል ና በሌላው አቅጣጫ ደግሞ በኢንቴክ ማኒፎልድ በኩል በመገጠም በኤግዞስት ማኒፎልድ በኩል የሚወጣው ጭስ ተርባይነር ዊሉን ሲያሽከረክር፣ በሌላኛው አቅጣጫ ደግሞ ኮምፕሬሰር ዊልን በማሸከር ከከባቢ አየር ተጨማሪ አየር ወደ ሲሊንደር እንዲገባ በማድረግ ሞተር ከፍተኛ ጉልበትና ፍጥነት እንዲያገኝ የሚያደርግ የተሽከርካሪያችን ወሳኝ ክፍል ነው ማለት ነው። የአሰራሩን ሁኔታ እንግዲህ ስና የተለያዩ ስቴፖች ይኖሩታል። የመጀመሪያው የሚጠቀው ምንድነው? ኤግዞስት ጋዝን ነው። ከተሽከርካሪያችን ሞተር ውስጥ በተለያየ ዘዴ ፍንዳታ ተፈጥሮ የሚወጣውን ጭስ በመጠቀም ቱርቦ ቻርጀር ስራውን በአግባቡ እንዲሰራ እያደርጋል። ስለዚህ ኤግዞስት ጋዝን ይጠቀማል። ሌላኛው ተርባይነር ዊል እና ኮምፕረሰር ዊል የሚባሉ የቱርቦቻርጀር ክፍሎች በሻፍት አማካኝነት ተገናኝተው ይገኛሉ ማለት ነው። ቱርቦቻርጀር ውስጥ ሌላኛው ኤር ኮምፕረሰር ነው። ተርባይነሩ በጭስ ሲንቀሳቀስ በተገናኙበት ሻፍት ወይ ደግሞ ሮድ አማካኝነት ኮምፕረሰር ዊል ይሽከረከራል። በዚህ ጊዜ አየር ወደ ውስጥ ወይ ደግሞ ወደ ሞተሩ ክፍል እንዲገባ ያደርጋል ወይ ደግሞ እንዲጠቀጠቅ ያደርጋል ማለት ነው። ስለዚህ ኮምፕረሰር ዊል የምንለው የቱርቦ ቻርጀር ክፍል አየርን ኮምፕረስ የማድረግ ስራን ይሰራል። ሌላኛው ኢንክሪዝ ኢን ፓወር ነው። በዚህ ጊዜ ፒስተን ብቻውን ሲስብ የነበረውን አየር በብዛት በማምጣት ብዙ አየር ወደ ሲሊንደር እንዲገባ ያደርጋል ማለት ነው። በቱርቦ ቻርጀርና በአትሞስፌሪክ ኤር መካከል በሚገኝ የኤር ዲፈረንስ ወይ ደግሞ ፕሬሸር ዲፈረንስ አማካኝነት ብዙ አየር ወደ ሲሊንደር ውስጥ እንዲገባ ያደርጋል ማለት ነው። ሌላኛው ኢንተርኩለር ነው። ይሄ በቱርቦቻርጀር ኮምፕረሰር ዊል የታመቀው አየር ወደ ሞተር ክፍል ከመግባቱ በፊት ሞር ዴንስ እንዲሆን ወይ ደግሞ ከፍተኛውን እፍግታ እንዲያገኝ እና ብዙ የአየር ሞለኪዩል እንዲኖረው በኢንተርኩለር ይቀዘቀዛል ማለት ነው። ስለዚህ የአሰራሩ ሁኔታ ይሄንን ይመስላል ማለት ነው። ኤግዞስት ጋዝን ይጠቀማል። ተርባይነር ዊል እና ኮምፕረሰር ዊል የሚባሉ ክፍሎች ይንቀሳቀሳሉ ማለት ነው። ተርባይነር ዊሉ በጭስ ሲመታ በተገናኘበት ሻፍት ወይ ደግሞ ሮድ አማካኝነት ኮምፕሬሰር ዊሉ ይንቀሳቀሳል ማለት ነው። ተርባይነር ዊሉ በጭስ ተመቶ በሚሽከረከርበት ጊዜ አዘ ሴም ታይም ደግሞ ኮምፕሬሰር ዊሉ ደግሞ በተርባይን ዊሉ እየተንቀሳቀሰ ከአትሞስፌሪክ ኤር ሞር አየርን ወደ ሲሊንደር ወይ ደግሞ ወደ ፒስተን አካባቢ እንዲደርስ ያደርጋል ማለት ነው። ይህ አየር በኮምፕሬሰር ዊሉ ብቻ በመሳቡ በቂ ስላልሆነ በኩለር ውስጥ ደግሞ ያልፋል። ኩለር ደግሞ አየሩ እንዲቀዘቀዝ ያደርጋል ማለት ነው። ማንኛውም ሰብስታንስ እንግዲህ ቅዝቃዜን ሲያገኝ እንደሚኮማተር ወይ ደግሞ ኮምፓክት እንደሚሆን ሁሉ ወደ ሲሊንደር በፒስተን የሚሳበው አየር አየር በኮምፕረሰር በኩል የመጣው ማለት ነው፣ ኮምፕረስድ ሆኖ ወይ ደግሞ በደንብ ዴንስ ሆኖ እንዲገባ ያደርጋል ማለት ነው። ይህንን እንግዲህ ሲያደርግ ቱርቦቻርጀር የተለያዩ ክፍሎች ይኖሩታል። አንደኛው ተርባይን ሃውሲንግ ነው። በሚወጣው ጭስ አማካኝነት የሚሽከረከረውን የተርባይነር ዊል የሚይዝልን ክፍል ነው፣ ይሄ ተርባይን ሃውሲንግ እንለዋለን። ሌላኛው ኮምፕረሰር ሃውሲንግ የምንለው ክፍል አለ። ወደ ሞተር የሚገባውን አየር ኮምፕረስድ የሚያደርግልን ኮምፕረሰር ዊል የሚይዝልን ወይ ደግሞ የሚሸፍንልን ክፍል ነው። ሌላኛው ሻፍት የምንለው ክፍል አለ። የሻፍቱ ስራ እንግዲህ ምንድነው? ተርባይነር ዊልና ኮምፕረሰር ዊልን የሚያያይዝልን ሲሆን ተርባይነር ዊሉ ሲሽከረከር ኮምፕረሰር ዊሉም አብሮ እንዲዞር ወይ ደግሞ እንዲሽከረከርና አየር ወደ ሞተር ክፍል እንዲስብ የሚያደርግልን ክፍል ነው ማለት ነው። ስለዚህ ይሄ ሻፍት እንለዋለን። ሌላኛው ደግሞ ቤሪንግ ወይ ደግሞ ኩሽኔት የሚባል ክፍል ይኖራል። ሻፍቱ ሲንቀሳቀስ በውስጡ ዘይት በማሳለፍ በቀላሉ እንዲዞር የሚያደርግና ሰበቃን የሚቀንስልን ክፍል ነው፣ ይሄ ቤሪንግ እንለዋለን ማለት ነው። ሌላኛው ኦይል ሲል ይኖረዋል። ኦይል ሲል የምንለው ነገር ቱርቦቻርጀሩ በስራ ላይ በሚሆንበት ጊዜ የሞተር ዘይትን ይጠቀማል። ያ ዘይት በተለያዩ መንገዶች እንዳይወጣ በመድፈት ሰበቃ እንዳይከሰትና ቱርቦቻርጀር ለረጅም ጊዜ ማገልገል እንዲችል የሚያደርግልን ክፍል ነው ይሄ ኦይል ሲል የምንለው ነገር ማለት ነው። ሌላኛው ዌስት ጌት የምንለው ክፍል ይኖራል። አብዛኛው ቱርቦቻርጀሮች ላይ ይገኛል። ቱርቦቻርጀር ከመጠን በላይ እንዳይሽከረከርና ለጉዳት እንዳይጋለጥ የሚያደርግ የማስተንፈሻ ቫልቭ ነው ማለት ነው። ይሄ ቫልቭ ሞተሩ ኖርማል ሆኖ ሲሰራ ዝግ የሚሆን ሲሆን የሞተሩ ፍጥነት በጨመረ ቁጥር ከፍተኛ ጭስ የቱርቦ ቻርጀሩን ተርባይን በመምታት እንዳይጎዳ ወይ ደግሞ ከመጠን በላይ ጋር ሲመጣ ቱርቦ ቻርጀሩ ኦቨር ሆኖ እንዳይሽከረከር በአክቹዌተር አማካኝነት በመከፈት ወደ ተርባይነር ዊሉ ሳይሆን ወደ ጭስ ማውጫ በኩል አየሩ በመውጣት ወይ ደግሞ ያ የተቃጠለ ጋዝ እንዲወጣ በማድረግ ቱርቦ ቻርጀር ላይ የሚገኙ ክፍሎች እንዳይጎዱ የሚያደርግልን ክፍል ነው። ይሄ ዌስት ጌት ቫልቭ እንለዋለን ማለት ነው። አንዳንድ ቱርቦ ቻርጀሮች ላይ ኢንተርናል ዌስት ጌት ቫልቭ ይኖራል። አንዳንድ ቱርቦ ቻርጀሮች ላይ ደግሞ ኤክስተርናል ዌስትጌት ቫል ቫልቭ ሊኖር ይችላል ይችላል ማለት ነው። የቱርቦ ቻርጀር ጥቅሞች እንግዲህ የመጀመሪያው ምንድን ነው? ኢንክሪዝድ ፓወር። ቱርቦቻርጀር ሞተር ከፍተኛ የሆነ ኃይልና ጉልበት እንዲያመነጭ ያደርጋል። ለምን ብንል ፒስተኑ ከሚሰበው ሌላ ተጨማሪ አየር ወደ ሲሊንደር ውስጥ እንዲገባ በማድረግ ማለት ነው። ሌላኛው ኢምፕሩቭድ ፊውል ኤፊሽንሲ ነው። ብዙ አየር ስለሚገባ ሲሊንደር ውስጥ የሚረጫውን ነዳጅ በትክክል እንዲቃጠልና የሚፈለገውን ሀይል ማመንጨት እንዲችል ያደርጋል ማለት ነው። ይህም እንግዲህ ተሽከርካሪው በደንብ መንቀሳቀስ ስለሚችል የነዳጅ ፍጆታውን ይቀንስልናል ማለት ነው። ሌላኛው ስሞለር ኢንጂን ሳይዝ ነው። ቱርቦ ቻርጅድ የሆኑ ሞተሮች ከሌላው ናቹራል አስፒሬተር ከሆኑ ሞተሮች አንጻር በአነስተኛ ይዘት ከፍተኛ ጉልበት የሚያመነጩ ናቸው ማለት ነው። ለምሳሌ አንድ ተሽከርካሪ 6 ሲሊንደር ወይ 8 ሲሊንደር ሆነ አራት ሲሊንደር ሆኖ ግን ቱርቦ ቻርጀር ያለው ሞር ፓወር ወይ ደግሞ ከፍተኛ የሆነ ፍጥነት ሊያመነጭ ይችላል በአነስተኛ የነዳጅ ፍጆታ ወይ ደግሞ በአነስተኛ ኢንጂን ሳይዝ ማለት ነው። ስለዚህ ስሞለር ኢንጂን ሳይዝ እንዲኖር ያደርጋል። ሌላኛው ኢንሃንስ ድራይቪንግ ኤክስፒሪየንስ ነው። ቱርቦ ቻርጅድ የሆኑ ሞተሮች ባጭር ጊዜ የምንፈልገውን ፍጥነት ማግኘት ማግኘት እንድንችል ያደርጉልናል ወይ ደግሞ በአጭር ሰከንድ የምንፈልገውን ስፒድ ዴቨሎፕ አድርገው ቶሎ ፈጥነን ማሸከር እንድንችል ያደርግልናል። ስለዚህ ቱርቦ ቻርጀር እንደዚህ አይነት ጥቅሞች ይኖሩታል ማለት ነው። ሌላኛው የቱርቦ ቻርጀር አይነቶችን ስናይ የመጀመሪያው ፊክስድ ጂኦሜትሪ ቱርቦ ቻርጀር የሚባል አለ። እነዚህ የቱርቦ ቻርጀር አይነቶች ተርባይነር ዊል እና ኮምፕረሰር ዊል አጀስት በማይሆን ወይም ደግሞ በአንድ ፊክስድ በሆነ ሻፍት ስለሚገናኙ አብዛኛውን ጊዜ ተርባነር ዊሉ ዞረ ማለት ኮምፕረሰር ዊሉ ይሽከረከራል ማለት ነው። እነዚህ ፊክስድ ጂኦሜትሪ ቱርቦ ቻርጀር ይባላሉ። እነዚህ እንግዲህ ለሃይ ፐርፎርማንስ ኢንጂን ተሽከርካሪዎች የሚያገለግሉ የቱርቦ ቻርጀር አይነቶች ናቸው። ሌላኛው ቫሪያብል ጂኦሜትሪ ቱርቦ ቻርጀር የምንለው አለ። አጀስተብል ኖዘል ስላላቸው ተሽከርካሪው ሞተር በደከመበት ጊዜ የሚወጣውን አየር ፕሬዠር የሚያስተካክል የቱርቦ አይነት ነው ማለት ነው። ይህ እንግዲህ የተሽከርካሪያችን ፍጥነት ሲቀንስ ወይ ደግሞ ጉልበቱ እያነሰ ሴ የሚወጣውን አየር በአግባቡ በመጠቀም ኢንጂኑ ሞር ኢነርጂ ማመንጨት እንዲችል የሚያደርግልን ክፍል ነው። ወይደግሞ ሞር አየር እንዲታመቅ ያደርጋል። ልክ እንደዛም ደግሞ ተሽከርካሪው ከፍተኛ ፍጥነት ላይ ደግሞ ሲሆን የአየሩ መጠን ተርባይነር ዊሉን የሚመታውን የጭስ መጠን በራሱ እየቀነሰ የቱርቦ ቻርጀርን ጉዳት የሚቀንስልን የቱርቦ ቻርጀር አይነት ነው። ይሄ ቫሪያብል ጂኦሜትሪ ቱርቦ ቻርጀር እንለዋለን። ሌላኛው ዌስት ጌት ቱርቦ ቻርጀር ሲሊንደር የምንለው አለ። የሚወጣውን ጋዝ የሚያስተካክል አክቹዌተር ወይ ደግሞ ቫልቭ የተገጠመለት የቱርቦ ቻርጀር አይነት ሲሆን ይህም እንግዲህ ወደ ሲሊንደር ውስጥ ኮምፕረስድ የሚሆነውን አየር ወይ ደግሞ ግፊት እያየ ተርባይነር ዊሉን የሚመታውን ጭስ አቅጣጫ በማስቀየር ወይ ደግሞ ተርባይነር ዊሉን እንዳይመታው በማድረግ የቱርቦ ቻርጀሩን ኦፕሬሽን ሲስተም የሚያስተካክልልን የቱርቦ ቻርጀር አይነት ነው ማለት ነው። ስለዚህ የቱርቦ ቻርጀር ያሰራሩ ሁኔታ፣ ጥቅሙ እና የቱርቦ ቻርጀር አይነቶች ይሄንን ይመስላሉ ማለት ነው። ክቡራን ተመልካቾች፣ ተከታዮቼ በዛሬው ፕሮግራማችን ስለ ቱርቦ ቻርጀር አሰራር ሁኔታ ቱርቦ ቻርጀር ምን አይነት ጥቅሞች እንዳሉ? ስንት አይነት ቱርቦ ቻርጀር እንዳሉ የተነጋገርንበት ትምህርታዊ ስልጠና ይሄንን ይመስላል ማለት ነው። እንግዲህ በዛሬው ፕሮግራማችን ጥሩ የሆነ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። ቱርቦ ቻርጀር ምን አይነት ጥቅሞች እንዳሉ? ስንት አይነት የቱርቦ ቻርጀር አይነቶች እንዳሉ አይተናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማለት ቤተሰብ ይሁኑ። ሀሳብ፣ አስተያየት ጥያቄ ሲሮ በኮሜንት ሴክሽን ላይ አስቀምጡልኝ። ይሄ ስልጠና ለሁሉም እንዲደርስ ላይክ እና ሼር አድርጉ። በቀጣይ የዚህን ክፍል ሁለት ፕሮግራም ለቱርቦ ቻርጀር ማድረግ ያለብንን መሰረታዊ ጥንቃቄዎች እና ቱርቦ ቻርጀር ለረጅም ጊዜ ማገልገል እንዲችል ምን ማድረግ እንዳለብን እንነጋገራለን። እስከዛው ድረስ ሰላም ቆዩኝ።